በማይነማር የመሬት መሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች አሁንም ቀጥለዋል። በማይነማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ለቢቢሲ ገልጸዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የአገሪቱ ሁለተኛ ትልቅ ከተማ ማንዳ ላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶች እንዲሁም ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። እንደ ኤሮፓያን አቆጣጠር በ2021 ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኑ ጋር ለአራት ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የአገሪቱ ክፍል መቆጣጠር አልተቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸውን አካባቢዎች ባለማዳረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ይገኛሉ። በመንደላይ ከሚገኝ ባለ 12 ፎቅ የመኖሪያ ህንፃ ፍርስራሽ ስር ከ30 ሰዓታት በላይ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከ90 በላይ ሰዎች አሁንም ፍርስራሹ ስር ሊኖሩ እንደሚችሉ ተናግረዋል። በአቅራቢያ ባለ ከተማ ውስጥ የ12 የቅድመ ትምህርት ተማሪዎችን እና የአንድ አስተማሪን አስከሬን ከመዋለ ህጻናት ፍርስራሽ ስር ባለስልጣናት አግኝተዋል። በያንጉን በናይፒዩታው እና በማንዳ ላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎል አስከትለዋል ሲል የመንግስታቱ የሰብአዊ አገልግሎት ድርጅት ኦቻ ገልጿል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የህክምና አቅርቦት እጥረት እንደነበረ ገልጸዋል።